ሰላም ሰላም አድማጮች የዕለቱን ዜና ይዘን ቀርበናል። ላይክ ሼር ሰብስክራይብ በማድረግ ጀምሩ። ከዜናዎቹ ጋር ጀለኔ መቃሰ። በሰላማዊ መንገድ የመብት ጥያቄ የጠየቁ አርባሰባት የጤና ባለሙያዎች መታሰራቸው ተሰማ። የጤና ባለሙያዎች ተደጋጋሚ የመብት ጥያቄ እና የስራ ማቆም አድማን ተከትሎ የፌዴራል ፖሊስ አርባሰባት የጤና ባለሙያዎችን ማሰሩን መግለጫ አውጥተዋል። ይህ በእንዲህ እንዳለ የኦሮሚያ ሐኪሞች ማህበር ግንቦት 11 2017 ዓ ም ባወጣው መግለጫ የጤና ባለሙያው የሚገባውን ለመስጠት የሀገሪቷ ኢኮኖሚ አይፈቅድም ቢባል እንኳን እየተራበ እንዳያገለግል፣ እየተጠማ እንዳይማር፣ እየታመመ ማስታገሻ እንዳያጣ የሚያደርግ የኑሮ ውድነት መፈጠሩን ሲታገል ቆይተዋል ሲል መግለጫ ማውጣቱ የሚታወስ ነው። በተያያዘም የጉዳዩን አሳሳቢነት በመረዳት የተለያዩ የፖለቲካ ፓርቲዎች ከቀናት በፊት መግለጫ ማውጣታቸው ሚዲያዎች ዘግበዋል። ሆኖም በሰላማዊ መንገድ ጥያቄያቸውን ላቀረቡት እነዚህ የጤና ባለሙያዎች እስርና እንግልት የማይገባቸው መሆኑን ሲቢቢ ያነጋገራቸው አካላት ገልጸዋል። የኦሮሚያና ሌሎች ክልሎች መምህራን እና የጤና ሰራተኞች ገቢያቸው እየቀነሰ መምጣቱን እና ከሙያቸው ለቆ የመውጣት ፍላጎታቸው መጨመሩን ጥናት አመለከተ። አክሽን ኤድ ባካሄደው አዲስ ጥናት በርካታ የሀገሪቷ መምህራንና የጤና ባለሙያዎች የገንዘብ እጥረት እየተባባሰ የስራ ሁኔታ እያሽቆለቆለ፣ እና ሙያቸውን ለቆ የመውጣት ፍላጎት እየጨመረ መምጣቱን ገልጸዋል። በሪፖርቱ መሰረት የትምህርት ቤቶቹ በጀት አመት ባለፉት አምስት አመታት ውስጥ 50 በመቶ ቀንሷል። ይህም የገንዘብ ጫና መሰረታዊ የትምህርት ቁሶች እጥረት እንዲከሰት ምክንያት ሆኗል ያለው ጥናቱ በትምህርት ቤቶች መሳሪያዎችና የመማሪያ መጻሕፍት ከፍተኛ እጥረት እንዳለባቸው ገልጸዋል በተያያዘም በጤና ዘርፍ ላይም ያሉ ተግዳሮቶች ከዚህ ያላነሱ መሆናቸውን ገልጾ በጥናቱ ከተካፈሉት የጤና ባለሙያዎች መካከል ዘጠና አምስት በመቶ የሚሆኑት የሕክምና መሳሪያዎች እና አስፈላጊ የመድኃኒት እጥረቶች መኖሩን ተናግረዋል። በተጨማሪም በሁለቱ የሙያ ዘርፍ ባለፉት አምስት አመታት ውስጥ ምንም አይነት ሙያዊ ስልጠና አለመሰጠቱንም ጥናቱ አመላክተዋል። ሀገሪቷ በየአመቱ 213.3 ሚሊዮን ዶላር የሚገመት ገንዘብ በግብር ማጭበርበር የምታጣ ሲሆን ከገቢዋ 6 በመቶ የሚሆነው የውጭ ዕዳ ለመክፈል ታውላለች ብለዋል። መንግስት ከኦሮሞ ነጻነት ሰራዊት ጋር የሚያደርገውን ድርድር እንዲቀጥል ዩናይትድ ስቴትስ አሜሪካ ጥሪ ያቀረበች ሰላም እና መረጋጋትን ለማስፈን የኦሮሚያ ሰላም ለሀገሪቷ ትልቅ ድርሻ እንዳለው በመግለጽ የብልጽግና መንግስት ከኦሮሞ ነጻነት ሰራዊት ጋር የተጀመረውን ድርድር እንዲቀጥል በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ዛሬ ግንቦት 5 2017 ዓ.ም መልእክታቸውን አስተላልፈዋል። በሀገሪቷ ላሉ ችግሮች ማለትም የእርስ በርስ ግጭት መፍትሄ ማምጣት ለህዝቦቿ ቅድሚያ መስጠት እና ከየቦታ የተፈናቀሉ ዜጎቿ ወደ ቀያቸው እንዲመለሱ እና ህፃናት ትምህርታቸውን እንዲከታተሉ እንዲሁም የጤና አገልግሎት እንዲያገኙ ብሎም በትጥቅ ትግል አካል ተደርጎ በመተግበር ላይ የሚገኘውን ህገወጥ አሰራሮች ሊወገዱ እንደሚገባ የአሜሪካ መንግስት ያሳስባል ሲሉ አምባሳደሩ ገልጸዋል። በተጨማሪም የብልጽግና መንግስት በዜጎቹ ላይ የሚያካሄደውን የድሮን ጥቃት በአስቸኳይ እንዲቆም ሲሉም አሳስበዋል። አምባሳደሩ በመልእክታቸው ሀገሪቷ ተጨማሪ የግጭት አመት እያሳለፈች መሆኗን በመግለጽ ግጭቱ በሁሉም ዜጎቿ ላይ የሚያደርሰውን ተጽዕኖ ማሰላሰል ወሳኝ ነውም ብለዋል። በሀገሪቷ ላሉ ችግሮች አስቸኳይ መፍትሄ መንግስት እንዲያበጅም ጥሪ አቅርበዋል። አድማጭ ተመልካቾቻችን ለዛሬ ያዘጋጀናቸው ዜናዎች እነዚህ ነበሩ። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ።